መጀመሪያ ሰውዬ እዚህ ቤት ስመጣ እዚህ ቤት መጥቼ ስደውል መጀመሪያ የጠራ ነበር። ከዛ ዘጋ ስልኩ ማለት ነው። እና ዘጋብኝ። 0586 01 62 መጨረሻው 36 ኦኬ። የታክሲ ግሩፕ ያላችሁ ሰዎች ወይም ደግሞ የታክሲ የሚባል ግሩፕ ያላችሁ ሰዎች ይሄንን ቁጥር እየለቀቃችሁ እዛ ውስጥ ልጅቷ ማውራቷን ቼክ ማድረግ ትችላላችሁ። የመጀመሪያ ኦፕሽን ይሄ ነው። ይሄንን የእሷን ቁጥር በግሩፕ ባለው ሁሉ ለቃችሁ ይሄ ቁጥር ዛሬ እንዳወራና እንዳላወራ በዚህ ማረጋገጥ ትችላላችሁ። አንደኛ። ሁለተኛ ለልጁ ይደወላል። አሁን ሶስተኛ አንቺ በቪዲዮ ተወጭ እና ይሄ መልክት ይተላለፋል። ካልሆነ ግን አንቺ በዚህ በአራት ሰዓት ውስጥ ካልተገኘ ቦርሳሽ፣ እቃሽ ወደ ፖሊስ ጣቢያ ትሄጅና ታመለክቻለሽ። አዎ፣ አሁን እኔ ትልቁ ነገር ስራም ለቃለው መስኪ የሚል በዚህ ስልክ ቁጥር ብዙ ልጆች ያቁኛል፣ እዛ ግሩፕ ላይ በየግሩፑ ወደ ሰባት ነው ስድስት ግሩፕ ነው እዛ ላይ ያለው። ስራ በጣም ለልጆች ለወንዶችም ለሴቶችም አምጥቼ ብዙ ያስገባለሁ። ብዙ ልጆች ያቁኛል። እባካችሁ እኔ አሁን በቪዲ ሞጠ አው በቪዲዮም ችግር የለብኝም አባካችሁ በቪዲዮ ቶክና እኛም ቀርጽሻለን ከዛ በኋላ እንዳለ ቲክቶክ እዚህ ጋር መቶ ሰው አለ ሁላችሁም ዘጠኝ መቶ ሰው ምንቀርጹ ሰዎች ለምሳሌ ኩইন ኢትዮሪ ካርድ ዜድ ቤቤ ካላችሁ አለን በሉና በቪዲዮ ቱጣና ጠዋት ከምን ላይ አንስቶ ምን ላይ እንዳደረሳት ውስጡ ደግሞ እቃዋን ስለጣለች ወደ ፖሊስ ጣቢያ ከመሄዷ በፊት ይችልጅን ልጅን ምክንያቱም በፊቷ ያውቃታል ምን አልባት ስለዚህ ይቺ ልጅ ወሰርካት እንድትሰጣት አለን እያሉ ነው። ቀስ ብለሽ ተረጋግተሽ ዳጊ ከምን ላይ ምን ተነስተሽ እንደሆነ ስራ የሰጠሻቸው ልጆች በእርግጠኝነት ያውቁሻል። እንዲመለስልሽ የሚያመሰግኑ የምታመሰግኑ ልጆች

ረጃቷእንደኛ ሲምካርግ ምንም ስላለው ፖሊስ ጣቢያ ትሄዳለች። አምጥቶ የማይሰጣት ከሆነ ፖሊስ ጣቢያ ትሄዳለች። ለሱ ነው አሁን ያሁን የምትተባበሩን። ግሩፕ ላይ ያላችሁ ብዙ ልጆች ግሩፕ ላይ አላችሁ። እዛ ዋሳፕ ግሩፕ ላይ እባካችሁ እርዱኝ። ዋሳፕ ግሩፕ ላይ ይህን ቁጥሬን እየፎሰታችሁ እና መስኪ የሚል ዋሳፔ ነው። ሁላችሁም ታውቃላችሁ እባካችሁ እርዱኝ። እኔ ሌላ ነገር አለ በዚሁ አጋጣሚ ደግሞ ብር የከፈልኩ ልጅ ልጆች አምጣልኝ ብዬ ብር የከፈልኩ ልጅ ካለ ሙሻ ሰባ ስድስት ቁጥር እባክና አንተም ከሰማ ይህን ሪከርድ እንደውልልኝ። አሁን ለምሳሌ ቆጣሪ ታክሲ ቢሆን ቆጣሪ ታክሲ ቢሆን ኢሚዲየትሊ እቃዋ ይመለስላታል። እኔ ስልክ ጥያቃለሁ፣ ፎርሳ ጥያቃለሁ፣ ኤቭሪቲንግ ጥያቃለሁ። እኛ ግን አበሻዎች ከዚህ ነገር መውጣት አለብን። ምን ምናልባት እንኳ ምን አልባት እንኳ አንቺ በፎቶ ታውቂዋለሽ አይደል? በፎቶ ታውቂዋለሽ አይደል? ልጁላሁ ጠይም ቀጭን፣ ጠይም ቀጭን፣ እዚያ ፍንጫው ጋር እዚያ አይኑ አካባቢ አበጥ ያለ የሚኖረው ዱባይ አቡየል ነው ብሎኛል። የምኖረው ዱባይ አቡየል ብሎኛል። እዚህ ጋ እዚህ ጋ አይኑ ላይ ጥቁር ነው ልጁ። እዚህ ጋ አይኑ ላይ አበጥ ያለ ነው። እባካችሁ እሱን የምታውቁ ከሆነ ስሜ እንደውም እሱ አሁን ሲኩሪቲ ጋ አስመዝግቦ ሲኩሪቲ ጋ የተመዘገበ ቁጥር ትክክል አይደለም። ሲኩሪቲ ጋ አስመዝግቦ ለኔ መጨረሻው ዜሮ ሰባት ቀጥታ ደወለልኝ በዋሳብ መጨረሻው ሀያ አንድ ነው ያወራኝ። ለሲኩሪቲ የሰጠው ደግሞ መጨረሻው ሰላሳ ዘጠኝ ነው ቁጥሩ ቁጥሩ አይሰራም። እንደውም ማለት ነው ዳጂ ኤልሻውን ለነሱ መልዕክት ማስተላለፍ የምፈልገው ዋናው ቁም ነገር ግሩፕ ላይ የዚህ ቁጥር ግሩፕ ላይ እናንተ ያላችሁ የታክሲ ግሩፕ የምትሉት ላይ ሼር ሼር ሼር ሼር እያደረጋችሁ ይህንን ቁጥር ለአድሚኖች ስጡ። ካለበለዚያ ግን እኛ እንደምንም ብለን ፎቶውን ፖስትተን እንደዚህ አይነት ሌቦች፣ አጭበርባሪዎች እንዳሉ ነው የምንናገረው የምንሰራው። ምክንያቱም እህቶቻችን ከሰው ቤት ወጥተው እናንተ ለመጥቀም ሰፖርት ለማድረግ ብለው እንደዚህ አይነት ነገር እየወሰዱ እየሄዳችሁ እያመጣችሁ እናንተ ግን እቃዎቻቸውን ሲጥሉ በታማኝነት ባለመስጠታችሁ ማለት ነው። ይሄ አሳፋሪ ምግባር መሆኑ እንዲሁም ደግሞ እህቶቻችን ሰርተው ደም ተፍተው ያመጡትን ነገር እናንተ በአንድም በሌላም ሰበብ እየወሰዳችሁባቸው ስለሆነ ብለን እናጋልጣቸዋለን። ከዛ በፊት ግን ከዛ በፊት ግን ከመሆኑ በፊት ልጁ እንደሚመጣም አይሆፕ ተስፋ አለኝ። ምክንያቱም ለአንቺ ስልክ ብሎ መቼም ስራውን አያበላሽም። እንደ ሚዲያ ሰው ግን ይሄንን እናደርጋለን። አንቺ ማሬ፣ አሁን አንቺ ምን የሚባል ግሩፕ ነው ንገሪኝ። ግሩፑ ምንድን ነው የሚባል በመጀመሪያ ግሩፕ የስራ ግሩፕ ነው። አንደኛው ደግሞ እኔ አላውቅም፣ የታክሲዎች ታክሲዎች ናቸው። በጣም ታክሲዎች የሚያሰለችበት ግሩፕ ታክሲዎች ከዚህ ከዱባይ አጅማን ከአጅማን እንትን የሚሉበት በጣም ስልችት የሚያደርጉበት እንደውም እሱ ራሱ እያለኝ እየሳቅንበት የመጣ ነው። ብዙ ሰዎች የምሰለችበት ነው እና ይኖራሉ ልጆች። ብዙ ጊዜ በውስጥም የአንችን ቁጥ እንደዚህ ሊቭ ላይ ራሱ ስትገቡና የሆነ ነገር ሲባል ሼር የሚያደርጉልኝ ልጆች አሉ፣ ትኖራላችሁ እዛ እንትን ላይ እባካችሁ እማለት ማለት ቁጥር ደው አንቺ፣ ሂጃዛ ቤት ጋር ነው የምትኖሪው፣ ልጆች አሉሽ ወይ? እኔ ሂጃዛ ቤት አይደለሁም ያለሁት ማዳም ቤት ነኝ። እሺ፣ ሂጃዛ ቤት ውስጥ ጨምር አላውቅም። ቆይ ስሚ ውዴ፣ ተረጋጊዳ ጊዜ እዛ ግሩፕ ውስጥ ያስገባሽው ሰው ወይም ደግሞ የገባ ሰው የምታውቂው ሰው የለም? የለም፣ ቁጥር ሜቢ ቁጥራቸው ቁጥራቸው ማዳሞቹ ጋር ቁጥር ካለ ነው እንጂ ነው ቁጥሯቸው በጭንቅላት የለም። እዛኛው ስልኬ ላይ ነው እንዳለ ያለኝ እዛኛው ስልኬ ላይ ነው እዛኛው ላይ ምንም አይደል። አባባሌ ገብቶሻል? አሁን አንቺ አንቺ ለምሳሌ አንቺ ላይክ ለምሳሌ እኔ ጓደኛሽ ነኝ እዚህ ግሩፕ ግቢ ብለሽ የገባሽው ወይም ደግሞ ሼር ያረግሽው ወይም የለም እምታውቂያቸው ጀስት በእንትንሽ ባይምሮሽ የለኝም ማለት የለኝም ስልክ ቁጥራቸው ባይምሮ የለኝም በዛ ስልኬ ላይ ነው እንዳለ ያለኝ ስልኬ ላይ ነው። ያስገባው ሰው ደግሞ የለም አድሚኖች ስለሚያስገቡ እኔ ራሱ ያስገቡኝ ሌላ ሰውን ያስገባኝ ማለት ነው። እዛ ላይ ነው ቁጥሩ ያለው። እሺ ግሩፕ ያስተላለፍሽበት የስልክሽ ፕሮፋይል ምንድን ነው? የስልክ ፕሮፋይል የ የእንትን ስዕላድ ነው፣ የኪዳነምህረት ስዕላድ ነው። ኦኬ ኪዳነምህረት ስዕላድ ነው። ጋይስ አሁን በሰጠቻችሁ በየግሩፓችሁ ላይ በየግሩፓችሁ ላይ እየለቀቃችሁ ግሩፕ ውስጥ ካሉት ሜምበሮች ሁሉ ይሄ ቁጥር አለ ወይ ብላችሁ ቼክ አድርጉ። ሁላችሁም አንድ ሺ ሰው አላችሁ ዱባይ ያላችሁ በሙሉ የታክሲ ግሩፕ ይሁን የስራ ግሩፕ ይሁን፣ ሰው ለመርዳት ሰው መሆን ብቻ በቂ ነው። ሰውን የምንረዳው ሲታመም መድኃኒት ለመግዣ ሲሞት ለአስከሬ መሸኛ ማዋጫ ዋቴቨር ምናምን አይደለም። በድጋሚ እሺ፣ ቁጥርሽን ድገሚ። አሁን ዳጊ ቁጥርሽን ድገሚ። አንቺ ዜሮ ስድስት ዜሮ አንድ ስልሳ ሁለት ሰላሳ ስድስት ነው ቁጥሬ። የልጁን ስም አታቂም? ዳጊ የግሩፑን ስም ታስታውሽራለሽ? የስራ ግሩፕ ነው የሚለው አንደኛው። የስራውን ግሩፕ ብቻ ነው የማውቀው። ሌላው የታክሲ ታክሲዎች ናቸው። በቃ እንት ነው የሚሉት ላይ ማለት ነው። እሺ ፕሮፋይሉን ታቂዋለሽ? የስራው ግሩፕ የመኪና ፕሮፋይል እና የሆነ የጥቁር ጠቆር ያለ የመኪና ፕሮፋይል እንደዛ ምናምን ያለው። ኦኬ የመኪና ፕሮፋይል ነው ያለበት። አዎ የመኪና ፕሮፋይል የታክሲዎች ፕሮፋይል ምናምን ነው ያለበት። ኦኬ በጣም ብዙ ነው ወደ ሰባት ግሩፕ ነው ያለው። እኔ ሶስት ነው አራት ግሩፕ ላይ ነው ፖስት የአንደኛው ፕሮፋይል የዱባይ እና የኢትዮጵያ ባንዲራ ያለበት፣ አንደኛው ፕሮፋይል ደግሞ የዱባይ ብቻ ያለበት ፕሮፋይል እዛ ላይም ለቅቅ ያለው፣ ሌላው ደግሞ የታክሲ ያለበት ነው። ኦኬ ከማንኛው ነው የመጣው? አንቺ አላወቅሽም ከማን እንደመጣ እኔ ከየትኛው እንደመጣላከም አራት ግሩፕ ላይ ነው ፖስተስኩት፣ ማለት ነው። ምክንያቱም አልመጣ ሲሉኝ ጠዋት ስለሆነ የሚሆን አይ፣ ነው አራት ግሩፕ ላይ ፖስተስኩት። ምክንያቱም ሰውዬው በጊዜ ደስ ስልኳ ላይ አይሰራም። ጋይስ ካላስ፣ አሁን ለመጣችሁ ሰዎች የልጁን ስም ታውቂዋለሽ? ወሰደሽ፣ እኔ ስሙን አለ። እሺ እሺ፣ ሳንያ፣ አመሰግናለሁ። አሁን ሁላችሁም እንድትተባበሯት እዚህ ጋ የምታዋት ዳጊ ዛሬ መኪና የሚወስዳት ውስጥ ስልኳን ኤቭሪቲንጉ ነገሮቿን ጥላለች። ልጁ ሀበሻ ነው የወሰዳት። ስለዚህ እባካችሁ የዳጊን እቃ የወሰዳችሁ ወይም ደግሞ አስቀምጣችሁ እዛ ቦታ ላይ መኪና ውስጥ ዳጊን ላላገኛችኋት ሰዎች እባካችሁ እቃዋን ስጧት። ያለ በለዛ ግን ያለ በለዛ ግን እኔ ፌሰልን እጠይቀዋለሁ። ፌሰል በጣም ብዙ ግሩፖች አሉት፣ አድሚን ነው። የስራ ግሩፕም አለ፣ የሹፌርም ግሩፕ አለ። እዛ ግሩፕ ውስጥ ገብቼ ምናልባት እሷን ያወራችሁን ከተነጋገርን በኋላ ካወቅናችሁ ፎቶችሁን እንለጥፋለን። ትዕግስት አውቀዋለሁ እያለች እኮ ነው ታካለች። ትዕግስት የታለሽ? ነግቢ። ትዕግስት የታለች?

ነው አንቺ ነሽ፣ ታውቂዋለሽ። አይ ጉርብ ስላለኝ ጉርብ ላይ ይለቃለሁ ነው አልኩ። ውድ አራት ጉርብ አለኝ እዛ ላይ እንትን ብዬ ልጅ እኔ ነኝ። ጥሩ ልቀቁ፣ ሁላችሁም ልቀቁላት። የለም ቦታው ላይ ካሜራ ቦታው ላይ የትኛው ቦታ ላይ ነው ካሜራ ያለው? ቤዚጌ እሷ እኮ እያለች ያለችው እኮ እንትኑን ነው ጋይስ። እሷ እኮ እየተናገረች ያለችው እኮ እንትኑን ምንድን ነበረ? የቆጣ ታክሲ፣ እናንተ የምታወሩት የቆጣሪ ታክሲ መሰለኝ። አንቺ ከማዳን ቤት ነው የወጣሽው። ሚዩት ነሽ፣ ሚዩት ነሽ። ከታውን ስኬር ተነስቼ ነው አጅማን የሄድኩት። ልጁ አጅማን ነው ሜዲካል የምትወስጂው ሲለኝ አጅማን የሄድኩ ማለት ነው። አንቺ ከማዳም ቤት ነው የወጣሹ፣ ከየት ነው? ካሜራ የለኝም ሱኩሪቲ እኛ ካሜራ የለንም። ሱኩሪቲው ጋር ስንጠይቅ ሱኩሪቲው ጠየቅኩት ማለት ነው። የሰጠህን ቁጥር እና ስሙን ስጠኝ ስለው ስሙ ሱኩሪቱ ቀይሮ ነው የነገረኝ። ቁጥሩ አይሰራም ማለት ነው ሲደወል፣ ዋሳፕ ላይ ምንም ላይ አይሰራም የልጁ የልጁ ቁጥር የሰጠው ዛ ሰኩሪቲው ጋር አይሰራም። እኔ አሁን ጭንቀቴ ቁጥር ልስጣችሁ አድሚኖች ካላችሁ እዛ ግሩፕ ላይ የምታውቁ ልጆች ካላችሁ ሌላ ቁጥር ልስጣችሁ እዛ ላይ አስገቡኝ እኔም በተቻለኛ ቅም እዛ ግሩፕ ላይ ገብቼ እጠይቃለሁ። ሁለተኛ ነገር ደግሞ ለዚኛው ለልጆቹ የተቆረጠው ቲኬት እንዳይከስርብኝ እባካችሁ ይሄኛው ልጅ አግኙልኝ። የሚኖረው አላይን ነው ልጁ ሙባረክ ይባላል። እባክን ከቻል በዚህ ቁጥር ይደውልልኝ እና አግኘኝ ዜሮ አምስት ዜሮ አምስት ቁጥሬ እንቆይ ያዘውና ልስጥህ። ከቻላችሁ ማለት ነው። ሌላኛው ቁጥር አለኝ በዛ እንዲደውል ልጁ ማለት ነው። ልጆቹም እንዳይከስሩ ስድስት መቶ ሺህ ምናምን ነው የሚከስሩ ልጆቹ ራሱ ማለት ነው። ሲኩሪቲ ላይ ካሜራ የለም፣ ቱኩሪቱ ላይ ካሜራ ይኖራል ግን እንዴት አድርጌ እንትልበል። ማክንያቱም ቁጥሩ የሰጠው ቁጥር ልጁ ሮንግ ነው የሰጠው ቁጥር ሮንግ ይሁን እንጂ፣ እበሩ ላይ ካሜራ አለ፣ እዚህ ካሜራ አለ። ስለዚህ ታልጋ ቁጥር እኮ አለ ማሪ አንቺ እኮ አሁን ለምሳሌ ከማዳም ቤት ሂደሽ እንትን ልታረጊ ነው የሄድሽው። ስለዚህ ማዳሞችሽን መናገር አለብሽ። አንደኛ አበሽ ማዳም መቼ ነው ማለት ሰውዬ ነግሬው ነበረ። ሰውዬ አሁን ወጣ ማለት ነው፣ ስልኩን እየሞከረ እየሞከረልኝ ወጣ። ስቲል ራሱ ይሄኛው ልጅ ነኝ። የዚህ ስልኩም ይጥፋ አልኩ፣ ስልኩም ይጥፋ ይሄኛው፣ ብር እንዳይከስርብኝ ልጅ። አሁን አንቺ ሴኩሪቲው ጋር ሂደሽ ሰዎችሽን ንገሪና ካሜራ አስከፍተሽ ከዛ ሰዓት የወጣሽ የመዘገብበት ሰዓት ስላለው በዛ ሰዓት ታርጋ ቁጥሩ ይታይልሽ። ታርጋ ቁጥሩ ይታይ። በታርጋ ቁጥሩ ፖሊስ ጣቢያ ትሄጃለሽ። ካሜራ አለ። እንዴት ካሜራ የለም? ካሜራማ አለ። ከሴኩሪቱ ከበሩ ጋር ከሄድሽ፣ ተረጋጊ። ያስከፍትልኝ። ሳርየን፣ አሁን የጨነቀኝ ነገ የሚመጡትን ልጆች ለንትን እንዴት። ነገ የሚመጡትን ልጆች ስሚ፣ ነገ የሚመጡትን ልጆች ማግኘት የምትችው በዚህ እኮ ነው። ካሜራ አስከፍችና ታልጋ ቁጥሩን አይተሽ በዚህ ታልጋ ቁጥር እቃ ጥያለው መኪና ውስጥ ግን ልጁ ላገኝ አልቻልኩም ብለሽ በታልጋ ቁጥር ይደወልለታል። እንዴ ነገ የሚመጡትን ልጆች ማግኘት ከፈለግሽ ይህንን ነው ማድረግ ያለብሽ፣ ቀላል ዘዴ። ለማንኛውም ስልክ ቁጥር ልስጣችሁ፣ ስልክ ቁጥር ልስጣችሁላ፣ ይሄን ስልክ ቁጥር ሁላችሁም፣ እንደዚህ ነው ማድረግ ያለባት። ካሜራ ካለ በቃ ከዛ ከሆነ የተነሳችሁ እኮ ኖርማል ነው እኮ ችግር የለውም። በቃ ካሜራ አለበራቸው ላይ ለዛውም ሴኩሪቲ አለበት። አዎ፣ ግን ከዚህ ከሷ ደግሞ አንድ ነገር ተማሩ። ያባትሽ ልጅ አይደለም። ስለዚህ ምንድነው ማድረግ ያለብሽ? ታርጋውን ብድግ ብድግ ቁጭ አለቀ። ይሄርኩ በዚህ ነው። እኔ ብዙ ጊዜ እንደውም ታክሲ ውስጥ ሲሆን የምከፍለው በንትን ነው። በሞባይል ነው የምከፍለው። ምክንያቱም የሆነ ነገር ብረሳ እንኳ በዛች ያገኛታሉ የታርጋ ቁጥሯን በማለት እዚህ ሀገር ማሪ ሌባ። እነሱ በጣም ጥሩ ናቸው። ጊዜው ከፍቷል። ስለዚህ ታርጋ ቁጥር አለሽ ስትባይ አዋለኝ አለኝ። በቃ ለምን አታነሱም? አንሱ ፎቶ። ምን ችግር አለው? ይሄ እኮ ነውር አይደለም፣ ነውር አይደለም። በቃ እናንተ ጅል መሆን የለባችሁ፣ ብልጥ መሆን አለባችሁ። ፎቶውን አንስታችሁ ወደ ሌላ ሰው የርኩ። በዚህ ታክሲ ነው በቃ አናስብም፣ ግን ከዚህ በኋላ እንድናስብ አደረገች። እንዳጊ አይኑ አናስብም፣ ግን ከዚህ በኋላ እናስብ። አሁን እኔ አላስበውም፣ ስለዚህ እኔ አላስበውም። ምን የለ አሁን ከዚህ በኋላ እናስብ። ትዝ ትበላችሁ ይቺ ልጅ ንብረቷ ምኗ፣ ምኗ። ተውት እንዲመሳቀቋ በራሱ አስቡ። በቃ ከቤት ከዚህ ከውጭ ምናምን የምትንቀሳቀሱ ልጆች አስቡት። ደግሞ ልጁን ፈልገን እንለጥፈዋለን፣ ችግር የለብንም። እሷ ደግሞ ቀጥ ብላ ደግሞ እንደዚህ አይነት ነገር ስለሚያስቀጣ ቤዝዬ ትሄዳለች። እንድትሄድ ሰው እንዲረዳት ነው የማደርገው። ይረዷታል። ኤርሚ ሆና ማኔጅመንትን እንጠራና ይረዳትና ትሄዳለች። ፖሊስ ጣቢያ ትከሰዋለች። ሌላም ብር አለው ውስጡ፣ ብር አለው ብላለች እሷ እኔ ሳሬ ነው አሁን። ምንም ምንም ብቻ ምንም አላችሁ መባካችሁ እርዱኝ። እኔ እነኚህ ልጅ ብቻ የሰውዳ ማለት ስድስት መቶ ሺህ ብር ቀላል አይደለም። እና ይሄ ነገር ብቻ ይስተካከልልኝ። ይሄ ልጅ እንዴት አገኘው ሙባረክ? እንዴት ላይ እ የት ሂደሽ ነው የመጣሽ? የት ሂደሽ ታመጣረ ታመጣረ። ስልክ ቁጥሩ ላወጣ ነበር። ስልክ ቁጥሬ ያልወጣ አለኝ አንደኛው ስልክ ቁጥሬ ማለት ነው ብለው ብሰራው እሺ። ስለዚህ ነጽፎ ለታደርግቻለች በዚህ በነጽ የሚጻፍ ነገር ካለ አዲስ ነገር ካለ እሱን እንትን እንልልሻለን። አንድ ጊዜ ተረጋጊና ስሚኝ አዳምጭኝ። ሂደሽ አሁን ሴኩሪቲው ጋር ካሜራ አስከፍች፣ ሂጅ፣ አትቀመጭ። እቤት ማን አለ? አይከፍትልኝም። ለእኔ ሴኩሪቲውን ለምን ማለት አሁን ለእኔ ሄደ ሴኩሪቲውን ክፈትልኝ ብለው ይከፍትልኛል። አዎ፣ ምን ችግር አለው? እንደ አንቺ ስለሆነ ቦርሳ ጥዬ ነው ስልክ ጥዬ ነው በዩ ቅድ እኮ እዛ ደርሶ ቁጥር ስልኬን ጥዬ ነው ምናምን ብዬሽ ነግሬው፣ ስልኬን ጥዬ ነው ብዬሽ የልጁን ቁጥር አሁን ያለፍነው አሁን የሄድነው ብዬ ቁጥሩ ሲታይ ስሙ እዛ ጋ የሚለው የሙስሊም ስም ነው የሰጠው። ልጁማ እሱ ስሙ ከስሙ ምን አለ ከስሙ ስሙ የተወናበደ ቁጥሮ የተወናበደ ሆነ። ታርጋ ቁጥር አልከፍትም ካለ በፖሊስ ታስከፍቻለሽ። መብትሽ እኮ ነው። አንቺ አንቺኩርሽ እኮ እንትን ልትሰጪ ነው ሜዲካል ችግራኒ በጣም የምናደደው ሀበሻ ለምንድን ነው መብትና ግዴታውን የማያውቀው ለምንድን ነው የምፈሩት እኔ ችግራን ሳርዬ ነው አሁን ከኛ ጋራ ከማውራት ሄደሽ ጊዜ አትግደይ ክፈትልኝ በይው ክፈትልኝ እኔ ታርጋ ብቻ የመኪናውን ታርጋ ዕቃ ጥያለሁ ብር ጥያለሁ በይው አትፍሩ ጋይዝ አስተዳደጋችን ነው ቲ ለምንድነው አስተዳደጋችሁ ይሉንታና መፍራት ይላል ሰው እንዴት ይፈራል ሰው አይፈራ ከፈጣሪ ውጭ ሰው ሊፈራ ይችሉ ጋይዝ ፈጣሪ ነው መፍራት እምትጠይቁት ደግሞ እኮ መብታችሁ ነው የምን አስተዳደግ ነው እኮ ምንድነው አስተዳደግ ማለት ያልገባኝ ነገር ዲ ወርሳይ ጣልኩኝ

አድርገን ታዲያ ታዲያ እኮ ዛሬ ሰለጠንሽ ዚመጣነ እየ እናትና አባትሽ ሽቆ የምትደበድብሽ እኮ ጋጠወጥ እንዳትሆኝ፣ ባለጌ እንዳትሆኝ፣ እንዳትሰርቂ፣ እንዳትቀሚ ነው። ሰላም ነው። እንዴት ነሽ? አለን፣ እግዚአብሔር አለን።